በምን ከፍላቸው ደሞዝ እ ህይወቱን የሚሰጥ የማነው ብዬ ብልህ እንኳን ህይወቱን ጊዜውን አበድረኝ በዛች ገባ። ለመከላከያ በምትከፍለው ደሞዝ ሌላ ሰው ህይወቱን አይደለም ጃኬቱን አያበድረኝም። የለበሰው ልብስ አይሸጥልኝ በዛ ዋጋ ምልል ነው አሁን። እንደዚህ ያህል ኩታ መከላከያ በዛ ልለካው የማልፈልግ በምክንያት ምንድን ነው? የመከላከያ መስዋዕት በመስዋዕትነት በህይወት መስዋዕትነት ነው የሚለካው። ያ ማለት ምን በገንዘብ ከለካው ኪሎ ሜትርን በክብደት እንደመለካት ነው። ይሆናል? አይሆንም። ያለ ምግብ ያለ ውሃ ያለምን ያለምን በእግሩ ተጉዞ መዋጋት የሚችል ልባም ነው። የኢትዮጵያ ወታደር በሆዱ ሳይሆን በልቡ ነው የሚዋጋው። የሚላት እንዳስመራ አሰማሁህ እስኪሰማህ፣ ይህች ኢትዮጵያ ወታደር ያለው ልብ ማንም የለውም። በቀን 25፣ 30፣ 35፣ 40 ኪሎ ሜትር በግሩ እየተጓዘ በግሩ ታውቃላችሁ መቼም የኢትዮጵያ መከላከያ ሰራዊት አይከፈለውም። ጀግና ነው። ተራራን ይወጣል ይወርዳል። በዝናብ በፀሐይ ይጓዛል። ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ይሄ የማይታበል በተግባ የታየ ወደፊት የሚታይ በታሪካችን የታየ ነገር ነው። አዲስ ነገር አይደለም። ደግሞ ሕዝቡም መከላከያ ማለት ሀገር ማለት እንደሆነ ገብቶት በሞራል የሚደግፈው ሕዝብ በሄደበት ሁሉ በየመንገዱ የሚቀልበው ሕዝብ ነው ያለ። የሕዝቡ ፍቅርና ሞራል ይጠብቀዋል። ለአፋር ጉዳይ ሁለት ነው። አንድ የማንነት ጉዳይ ነው። የማንነት ጉዳይ ሁለት የፍትሃዊ ጠቃሚነት ጉዳይ ነው። ማንነት ማለት አፋርነት ኢትዮጵያዊነት ነው፣ ግንባር ቀደምነት ነው ነው። ከየት እስከ የት? ከፖርት ሱዳን እስከ አልዱሜራ። እሺ፣ አዎ፣ ኢትዮጵያዊነትን የኢትዮጵያዊነትን የማስቀጠል የማስከበር ጉዳይ ነው የሚያነሱልህ። ሁለተኛ እንደ አፋር እንደ ማህበረሰብ የፍትሃዊ ጠቃሚነት ጉዳይ ነው የሚያነሱት። ደስ እንትን የሚለው ችግሩ ግን ምንድን ነው መሰለ፣ የኤርትራ አፋር የኢትዮጵያ አፋር ተለይቶ ተጠቃሚ ያሉ ነው ሁለቱም የሚጠቀም አንዱ ተለይቶ አንዱ የሚከደው ምን አሰብ ቢሰራ ነው? አሰብ ቢሰራ የአፋሩ ተጠቀመ የጅቡቲ ተጠቅሞ የኢትዮጵያ ተበደለ ትላለህ? ግን ኢትዮጵያዊ ናቸው ሁለቱም። ችግራቸው እሳቸው እንዳሉ ችግራቸው ምንድነው? ኢትዮጵያዊነት ኢትዮጵያዊነት በሽታው የሆነበት ጠላቱ የሆነበት ማናለህ? ሻዕቢያ የሚባል ጉጠት አለ። የሻዕቢያ ችግሩ ምንድነው ብለህ ካልከኝ፣ ጸቡ አፋርን ለይቶ ለመበደል ብቻ ኳስቡ አደለ አፋር ኢትዮጵያዊነቱና ኢትዮጵያዊነቱን እንኳን እሱ ግመሎች የሚያቆታ ነው ነገሩ። ኢትዮጵያዊነቱና የብሄር ማንነቱ ሰምታቶበት ቅ አፋር ሻቢያ ደግሞ የሚጠላው እሱን ነው። መግደል በአፋር ውስጥ መግደል የሚፈልገው ኢትዮጵያዊነት ነው። ለእዛ ነው አሰብን ነ አደረገው። የአፋር ሕዝብ ጥያቄ ቢያነሳ ሊገርመን አይገባም ነው። እሳቸውም የመከላከያ ሚኒስትር ቢሆኑ አይገርም ነው። ለህወሀት በምጽዋ ባህር በር እናስገባለት ነዳጅና ጦር መሳሪያ እናስገባለት እያለ እኮ ለህወሀት የሚሆን ነዳጅና ጦር መሳሪያ በምጽዋ በኩል ልናስገባ አስበናል እያለ ነው ያለው። እኔ ምን አንድ የህወሀት ኃላፊ ይህን ጥያቄ አንሳም ቢያነሳም አይገርምም። ከአነሳም ግን ደውሎ ጥያቄውን መሰለ ከዚህ ቀደምኛ እናቀዋል። ይሄ ሻቢያዎች ይሄን የማድረግ ፍላጎቶች እንዳላቸው እናውቃለን። ይሄ ጉዳይ ደግሞ የሻቢያ ብቻ አደለም እኮ የህወሀትን ፍላጎት ነው። ህወሀት ተከበቢና ምትለኮ ምን ነው ሰብረ ንወጣለን ነው ታፈንኩኝ ነው ምትለው? በየት በየት በተከዜ ታፈንኩ አልወጣ ትንፋሽ አጠረኛ አስወጡኝ ነው ምትለው? ሌላስ በጎንደር ልውጣለች አይሆነም በሚለውጣ አይሆንም። እዛ በእንትንስ በጋይ በጋይትናሽ አይሆንም፣ በተከዘንሽ አይሆንም ተባለች አይደል? አዎ በሶስቱም ተቀጣች። አሁን በልውጣለች በሽር የልውጣ ምን ነው ነው ስለ ተከበብና ትንፋሽ አጠረኝ አለች። እጅን ሀሳብ ነው። ትናንትና የጻፋት እንትና ኤርትራ ፕሬስ፣ ኤርትራ ፕሬስ በምጽዋ በኩል ወደብ ክፈትልን ብሎ ወያኔ ነገረናል አይደለም፣ ተውቶ ባንድዬ ለህወሓት መተንፈሻ በር ልንከፍትለ ታስበናል፣ ያላችሁት እሱንም ሰምተናል ተቀብለናል። እ ሞክረው መኪና ታገኛለ ለም አንድ ላይ ለመጨፍለቅ እኛ ጥሩና መጥፎ መለየት ነው መከራ ጊዜ የሚወስድብን ጥሩና መጥፎ መለየት ንጹሐኑን ከ ሃጢያኑ መለየት ነው የሚከብደን አንድ ከተቀላቀልክልኝማ አግኝቼ ነው እንዴ ቢያስቡ አይገርምኝ፣ ግን አዲስ የወያኔ ሀሳብ ነው ብላችሁ አትበሉን። ራሳችሁ ሞክራችሁ አስባችሁ ጌታቸው ረዳ እንቅፋት ሆኖባቸው አቁባችሁት የነበረ ጉዳይ እንደሆነ እናቃለን። እሺ ወፍ ቀጥል። ሌላ ታጣቂ ወደ ሱዳን ሲልኩ ምን አርገዋ ብ ብዙ ሰዎች አላምን ብሏችሁ መከራ ሲበሉ ነበር የከረሙ። ወያኔ ሀያ ሺህ ወታደር ልኳል ሱዳን ውስጥ ታጣቂ ኤክስፖርት እያደረገ ድሮ ለሻቢያ ኤክስፖርት እያደረገ እንደነበረው አሁንም ኤክስፖርት እያደረገ ነው ብዬ ስላቸው፣ ኧረ ስዩም ተው ቤት በኩል ወቶ የሉ ይሄ ኤርትራ ድንበር ትጠያል አልኩት። አድ አዎ በዚህ ይወጣሉ ሻቢያና ወያኔ እናንተ አታውቅም አሉ። ወጥተ ሄዱ። አሁን በቀደም ሁኔታ አማን ግን ዝም ብሎ ጽሁፉ ባይወጥሮ ድጋሚ ስንት ሺህ ወታደረ ወደ ውጭ ሊልግ እየሞከረ ነው አሉ ማ ወያ በየት በኩል በኤርትራ በኩል እች ስመደል ሌላ የኢትዮጵያ መንግስት በፋኖ በሶማሌና ተዳክሟል፣ ብላ የምትለው አሳቢ ለፊት አደረጋችሁት እየጠይቁ ለምን ረሳችሁት? አንደኛ ብዙዎቹ ገብተዋል። ሁለተኛ በደቡብ ሱዳን እና በኬንያ በኩል ገብቶ ድጋፍ ማድረጉ አቅማቸው የደከመ መጣ ማ ሻዕቢያ። ሁለተኛ ተመታ ራሱ ሸኔ ማለት። ሶስተኛ ምን አለ መሰለው ሶስተኛ ለፕሮፓጋንዳ አመችም። ሸኔ የሚባለው በቀደም የሳቅንበት ብጤ እኮ ነው። የኦሮሞማ ኦህዴር መንግስት አላለም ማለዋለው። ኦነግ ሸኔ እኮ ነው የፈጠረው ኦነግ ሸኔ የዶክተር አብይ መንግስትን የኦህዴር የኦሮሞማ መንግስት ብሎ ይፈቸዋል። ምንድን ነው አንተ ብለን ስንለው የኦሮሞ ነፃ አውጪ ግንባር አለው። እንዲያው አንተን የወለደችን ስንደው አፈር አባክ በላ ስንረግመው ለፕሮፓጋንዳ አያመችም ብለው አሉ። የኦሮሞ ነጻ አውጪ ሆኖ የኦሮሞ መንግስት ስልጣን ወጣ፣ እሱን አብረን እናስወግድ ብሎ ለሶማሌው ኦብነግ የጻፈውን ደብዳቤ አላሳየውም። ወፍ አንድ ቀን እሱን ወጪ ለፕሮፓጋንዳ አያመችም። ስለዚህ ምን አደረጉ መሰለህ? ኦነግ ሸኒን ቀስ አሉን አስወጡዋት። አሁን ተስፋችን ማን ማነው? አሉ፣ ተስፋችን ያማራ ፋኖ ነው ወያኔና ኦብነግ ሶማሌ ላይ ያለው ነው ብለው አወጡ። እችን ጽሁፍ እዚህ ላይ ስናየት የኤርትራ መንግስት አቋምዶች እናቃታለን። ትላንት ኤርትራ ፕሬስ ያወጣት እሷን ነው። ጥያቄ እንኳን እችን የዝንብ ጠንጋራ እናውቃለን ያለ ሰውዬ ቢጤ ነው። ሌላ ነገር ጭምር ልልህ ስማ። የኤርትራ መንግስት ስትራቴጂ እንዲሆነች የምታውቀው ሌላኛው ነገሯን በወያኔ በኩል ያስባል። ወያኔ ሽሬ በኩል ያስባል። ወያኔ ሁመራ በኩል አማራ ፋኖ ያስባል ራይት በሱዳን በኩል ያስባል። በደቡብ ሱዳን እና በኬንያ በኩል ያደረገው ሙከራ በሸኔ በኩል የከሸፈበት አይነፋም ራይት። ሸኔ መሸነፉ ሳያን ሰው ለፕሮፓጋንዳ አመቸው። በምስራቅ በኩል አለ በኦብነግ በኩል በአልሸባብ በኩልም ያስባል። በሱማሊያና በሱዳን በኩል አስቦ በሱዳን ጠብሎ ለመግባት ያስባል ወያኔ የሻቢያ ስትራቴጂ ሻቢያ የማይነካት ቦታ ከበኩሉ ዙሪያችን ይውልባል። በወያኔ በኩል በሽሬ በአዲግራት አልኩ፣ በአማራ በኩል በዚህ በሁመራ ወይም በሱዳን በኩል አልኩ፣ በጎጃም በኩል ጭምር መተማ በኩል ራይት በአገኛ ቀዳዳ መግባት ይፈልጋል። የኢትዮጵያን ቦታ መወጠር የሚፈልገው በደቡብ ሱዳን በኩልም በኬንያ በኩልም በኦነግ ሸኔ የበናን በኩል መግባት ይሞክራል። ህልሙ ነበረው። ለፕሮፓጋንዳ መችም አልኩ። ከዛ ግን በሱማሊያ በኩልም ይሞክራል። በአልሸባብ ይሞክራል። በኦብነግም ይሞክራል። የው ሻቢያ ሄዱ ሄዱ ማይነካ ቦታ አፋር አፋርን እንዴዚ ዙሪያው ማይነካው ብቻ ነው የሚፈነዳ ቦምብ ስላለ አፋርን ሳይነካ የሚዘልቁን የሻቢያ በዚህ ላይም ኑ ከወያኔ ጋር ሆነን በሽሬ በሽላይ በአዲግራት በምናምን በሁመራ እናጣርፎ የኢትዮጵያ መንግስት እንክበው ይላል። ከአማራ ፋኖ ጋር ሆነን ከሱማሌ ጋር ሆነን እናዋክበው ይልና በአፋር ጉዳይ ግን ዝር እንዳትሉ አይነ ነገር ይላል። ይፈራል። ለምን የአፋር ዊክስፖት የኤርትራ የሻቢያ ዊክስፖት በአሰብ በኩል እንዳለ ያውቃል። በአፋር በኩል እንዳለ ያውቃል። ስለሚያውቅ ይፈራል። ፍርሃቱ ራሱ ምን ያሳብቅ መሰለን? የዚህ ጽሁፍ ባለቤት የመረጃው ምንጭ ራሱ ሌላ አካል ሳይሆን አይተ የማነ ገብረመስቀል ሊሆን ይገባል። የራሳችሁ ፕሮፓጋንዳ ፍራሀሳ የለ ጉዳይ የህልውና ጉዳይ ነው ብሎ አሰርጥጦ መናገር ጀመረ። የመጀመሪያው ኦኬ የኢትዮጵያ መንግስት የቀይ ባህር ጉዳይ የሚያየው የህልውና ጉዳይ እንዳለው በቀይ ባህር ላይ ስትራቴጂክ ሆነ ኢንትረስት እንዳለው ቀይ ባህር ላይ አክሰስ እንደሚያስፈልገው ይህንን በሰላማዊ መንገድ ማድረግ እንደሚፈልግ በሰላማዊ መንገድ እናርግ ብሎ የሚለው ጉዳዩ በሰላማዊ መንገድ እልባት ማገኝ ከሆነ በሂደት ጉዳዩ ሄዶ የሚፈነዳ እንደሆነ ያስረዳል። የመጀመሪያ እዛ ቦተም ላይ እዛ ጋ መግባባት መቻላለ ኢትዮጵያ በቀይ ባህር ላይ ፍላጎቷን ስትራቴጂክ የሆነ ኢንተረስ ስላላት ያንን ጉዳይ ማስከበር አለባት ብሎን የሚያምነው ይሄ ደግሞ የቅንጦት ፖለቲካ ሳይሆን የአስገዳጅ ሁኔታ ስ ማትር ኦፍ ኔሰሲቲ ማለት ነው። አስገዳጅ የግድ የሆነ አስፈላጊ የሆነ ነገር እንደሆነ በመሆኑም ይህን ጉዳይ ምላሽ ለማግኘት ማንኛውንም አግባብ ከጦርነት መለስ ባለው አግባብ ጥያቄውን እያቀረበ እንዳለ የዶክተር አብይ መንግስት ይናገራል። ሁለት ነገር ነው። ጦርነት አልፈልግም፣ በሰላማዊ መንገድ የነገር ማሳካት ይፈልጋለሁ ይላል። ግን ደግሞ ሲያወራለህ አነጋገሩ የሕልውና ጉዳይ ይላል። የሕልውና ጉዳይ ማለት የግድን አስፈላጊ የሆነ ነገር ነው። ያ ነገር ምላሽ ካላገኘ ምን ትሆን አለ ስትለው፣ አይ ጅብ ከሚበላኝ ጅቡን በልች ይቀደሳሉ፣ ጸበል ይረጫሉ። ነው አብይ የሚለው ምንድን ነው? የሕልውና አደጋ ነው ለእኛ እኔ ቻይናና አሜሪካ ማነው? ቻይናና አሜሪካ ጅቡቲ ላይ ቢጣሉ ጉሮሬ ተዘጋ ብናይት አላስገባ፣ መዳበሪያ አላስገባ፣ ነዳጅ አላስገባ፣ ብና አላስገባ መቶ ሰላሳ ሚሊዮን ይዤ ህዝቡ እንዲበላኝ አልፈቅድም ነው ህዝቡ ከሚበላኝ እናንተ ንበላሉ ነው እያለ ያለ አላምንክኝ ይኸው ስማው ያልጎበኛውበት ያልተነጋገርኩበት ያልጠየቅኩበት ጊዜ የለም አዲስ አጀንዳ እንዳይመስላችሁ ማለት ነው ሁሌ ያስጨንቀኛል ይሄ ጉዳይ አንድ ቀን የሆ ነገር ተፈጥሮ ልጆቻችን መድኃኒት አጥተው አይናችን እያየ እንዳይሞቱብን እንሰጋለን መድኃኒት ለምንነና ገዝተን የምናመጣ መዳኒት ለምንና ገዝተን የምናመጣ ሀገር ችግር ካጋጠመ ከወዲሁ አስበን ፕሮአክቲቭሊ መፍትሄ እናበጅ ሲባል ከጦርነት፣ ከግጭት፣ ከወረራ ከሏላዊነት ጋር መያያዝ የለበትም። እና ማንንም አንኖርም፣ የመኖር ፍላጎት የለብንም። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያለው። ችግሩ ከመጣስ ህግ አይሰራም። ያለ ረሃብ ከመጣ ምን ህግ አለ? እኛ ምግብ ማስገባት ችግሩን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይብ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ። ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃ ይመስለኛል። የዓለም መንግስታትን ከዚህ አንፃር 120 ሚሊዮን ህዝብ ድሀ ሀገር በዚህ ምክንያት ለረሃብ ለችግር እና ለመበተን እንዳይጋለጥ ትርፍ ጠይቀም ከሆነም አስተካክለው በህግ አግባብ መነጋገር ሰጥቶ መቀበል ባለበት መርህ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፍጠው፣ እንወያይ ነው እንጂ እንዋጋ አይደለም፣ ውጊያም አያስፈልግም። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ መቶ ሰላሳ ሚሊየን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ ምን ለወጥና ከደህንነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮ በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አንክብል ሶሉሽን እንዲፈጠር ለመላው ዓለምም ጥሪ እናቀርባለን። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም፣ ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ አስር ኃያላን አገራት አንዷ መሆን አለብን። የማንም ቁጭራ አስር ሚሊዮን ህዝብ ተይዞ በዓለም ላይ ተጽዕኖ ፈጣሪ ይሆናል? ቁጭራ ምልኮ በቃ ምንም ጭብጦ የማይሞሉ ሀገራት ማለት የለምን ኢኮኖሚ ያናጉላል። መቶ ሚሊዮን ህዝብ ይዘ ማለት ወይ ካፕ ነው መሪ ነው የሚያስፈልገው። መሪ ማግኝታል። መስ ተከተለው ስማው እንቅፋት ሞክሮ እንቅፋትም ሆነህ ይመቸኛልን የረባን እንቅፋትን እንጂ የረባ እንቅፋት እኮ ትችት፣ ነቀፌታ ምናምን ካለ አብይ ነጠነክሯል በለው ጫን ብለ እሱ እን ጫን ብለ ስንነካው የተሻለ ነገር አስቦብህ ይመጣል። እሱ ይመቸኛል። ምን ነው የሰማች ነው ወፍ። ለማንኛው ወደ ዝርዝሩ ጉዳይ ሲ ከመውጣት በፊት እንዴት ነው አብይ ኢትዮጵያን ብልጽግና ያረጋግጣለሁ በዚህ ቅጣይ ዓመት ብልጽግና ስላች የብልጽግና መሰረቱን እንጥላለሁ፣ ከዛ በኋላ የማይቀለበስ ደረጃ ከዛ መደመር የነበረው መባዛት እየሆነ ይቀጥላል፣ ነው የሚልህ ወፍ። አንተ መደመር ለምንን ነው የምትማቆሚያ ነው ስለ መሰረት እኮ ማድረግ። ከዛስ ኢንቨስትመንቱ ስኬል አፕ እያደረገ ይሄዳል። ከዛ አንዴ መስመር ከገባ አንዴ መስመር ከያዘ መደመሩ መባዛት ይሆናል። መልትፕላይ እያደረገ ነው የሚሄደው ኢኮኖሚው እድገቱ ፍጥነቱ። ማለት አቅጣጫውን ብቻ አስተካክልለት። መስ አሁን ምንድነው እያለ ያለው በቀጣይ ዓመት በደንብ መሰረት ይናረጋግጣለው። በ6 ዓመት የአፍሪካ ተምሳሌ ትሆናለሁ። በ20 ዓመት ውስጥ የዓለም አራት ያደርጋታል ኢትዮጵያም ብሏል። ወንዳታይም ብለ ስላሰብ የአራዳ ልጅ ብየለዋሉ። የብልጽግና መንግስት ኢትዮጵያ እየመራበት ያለው አካሄድና ዲፕስቴቱ ያን ለማደናቀፍ የሚያደርገው እንቅስቃሴ ምን ያገናኛ? መልስ ይሆናል ወይስ አዎ፣ መልስ ይሆናል ያለው እዛ ጋ ነው። ኢትዮጵያ ላይ የሚሰራው ስራ ከኢትዮጵያ አልፎ ለአፍሪካ ተምሳሌት ይሆናል እያለ ነው ብልጽግና። እሱ ብቻ አይደለም ከአፍሪካ ሳልፌ በአለም ላይ ካሉ ሀያላ ነገራት አንዱ አረጋታለው በሀያ ዓመት ውስጥ ነው አካሄዱ። እኔ ጠፋው ይህማ በአለም ወርልድ ኦርደር ላይ በኃይል አሰላለፉን ከረብተዋለው እያለን እያለ ከራሱ አልፎ አፍሪካን አስከትሎ በአፍሪካ መሪ ሆኖ ከመውጣት አልፎ በአለም ላይ ያለውን የኃይል አሰላለፍ በራሴ በራሴ ተነሳሽነት ወልድ ኦርደሩን ቀይራለሁ ነው። ይሄ የብልጽግና መግለጫ፣ ይሄ የሚገባ ይሄ አሁን የብልጽግና መግለጫ ምን ያህል አደገኛ እንደሆነና ከዲፕ ስቴቱ ጋር በአለም ላይ በምዕራብ መራሹ አውሮፓና አሜሪካን ጨምሮ ምናልባት ቻይናንም ጨምሮ ሊያስፈራቸውና ሊያስደነግጣቸው የሚችል አካሄድ እንደሆነ የሚገባ የአፍሪካ ሀገራት የአፍሪካ ሀገራት አሁን ያሉበት ሁኔታ ሲገባ ስንደውን ስንዴውን አውሮፓ ሀገራት ልክ ነፃ ስንወጣ ከኛ አፍሪካ ሀገራት ነፃ ሲወጡ አውሮፓዊ ተሄደው ሮጠው ምግብ ለሉዓላዊነታቸው ቀኝ በገዟቸው ሀገራት ላይ እንደሆነ አውቀው የራሳቸውን ገበሬዎች ሰብሲዳይዝ አድርገው ምርት በገፍ አመረቱና ለቀቁበት። እኛ ገበሬ ከነሱ ምርት ጋር መወዳደር አቃተው። መወዳደር ሲያቃተው የኛ ገበሬ ምን ሆነ? ካሽክሮፕ ማምረት ጀመረ። ምን ምን? ቡና ሻይ፣ ጫት ማምረት ጀመረ። ስንዴ አምራች የነበረው ገበሬ ማለት ነው። ስንዴና ገብስ ያመርት የነበረው ገበሬ ከአውሮፓ ሰብሲዲ ከሆነ ገበያ ጋር ተወዳድሮ መወዳደር ሲያቅተው ምን ማምረት ጀመረ? ካሽክሮፕ ማምረት ጀመረ። መንግስት ደግሞ ስንዴ ከውጭ ሀገር ስለሚያስገባ ዶላር ስለሚያስፈልገው ዶላር ለማግኘት ሲል በርቱ ብሎ ቡናና ሻይ እንዲያመርቱ አደረጋቸው ገበሬዎቹ። ከዛስ፣ ዶላር ያመጣል፣ ስንዴ ያስገባል። እሺ፣ ናይጄሪያ ይላል፣ ናይጄሪያ በአፍሪካ ትልቁ ነዳጅ ያላት ሀገር ናት ይላል። ወፊዩ፣ አዎ ብለህ ጨፍራለህ። ከዛ ከዛስ፣ ናይጄሪያ ዘጠና ፐርሰንቱን ናፍጣ ከውጭ ነው የምታስገባው ሲል ጭንቅላት ይዞርባል። ማለት ራሱ ታመርታለች አላልከኝም? እንደዚህ ምናምን ትላል። አዎ ታመርታ ድፍድፍ ነዳጅ ታመርትና ወደ ውጪ ትልክና እዛ የነዳጁ ሌላ ሀገር ሄዶ ተጣርቶ ደግሞ እሱን ኢምፖርት ታደርጋለች። ኢምፖርት ኤክስፖርት ምን ማለት ነው? ድፍድፍ ነዳጅ ልከ ናፍጣ የምታስገባ ከሆነ አንተ ቅኝ ግዛት ተገዝተሃል። ከባር ነው ነፃ። በጣም ቴክኖሎጂ አንተ ጋር የለም፣ ወፉ ድድፍ ነዳጁን በርካሽ ነው አንተ ኤክስፖርት የምታደርገው። አንድ በለ። ከዛ እነሱ ማጣሪያ ይሰራሉ። አይደል ከማጣሪያው ላይ ያጣሩና በውድ ዋጋ ምን ሸጥላል ናፍታ ላን በውድ ዋጋ መሸጣቸው ብቻ መሰለ እንዴ ካጣሩ በኋላ ቫልዚን ይሰሩበታል ከዛ ላይ አንድ ወይ ነዳጅ ማጣሪያ ታውቃለህ ቫልዚን ከዛ ላይ የሚሰራው ታውቃለህ ፕላስቲክ ይሰራበታል ሁለት በል ማዳበሪያ ይሰራበታል ሶስት በል ከነዳጅ ማጣሪያ ላይ አንድ ሺህ አንድ ባይ ፕሮዳክት አሉት ሰማኸኝ ወይ ያው ሁሉ ምልት የሚያመርተው ባለው ነጮች ኩባንያ እና ሰማይ ነዳጅ አምርታ ናይጄሪያ ነዳጅ ታመርታለ። እስከ ቅርብ ዘይነሽ ዘጠና ፐርሰንቱ ናፍጣ ግን ከውጭ ነው የምታስገባው፣ ወደ ውጭ ልካ። አቤቱ ጌታ ሆይ ከዚህ የበለጠ ቅኝ አገዛዝ አለ ወይ? ምንድን ነው የሚለው፣ ነዳጁን የምታጠራበት ቴክኖሎጂ ቢሞቱ አይሰጥም። እሺ። አሁን የኦጋዴን ነዳጅ የጋምቤላ ነዳጅ የኦሞ ነዳጅ ለምን እንዳልወጣ ገባ። አንሰጥም እኛ ካላወጣ ነው አትበላትም እንሱ እኛ ደግሞ እናንተ ከምትበሉት አናወጣውም እንጂ ነዳጁም አላያውቁት። ህዳሴ ግድብ በአፍሪካ አንደኛ ነው፣ አንደኛ የሆነው ነው ሌላ ስለሌለ ነው እንጂ አርባ ሺህ ኪሎ ዋት ነው ምናምን የሚያመነጨው የኮንጎ እንጋዳም ማይጀምረው ማይጨርሰው የአፍሪካ ህብረት የ2063 እቅድ አካል ነው። ወንድ ሳይጀምረው እሱ ኮንጎ ነው ያለው። ለምን ከጀመር ነው? ምን ያመሰል የአፍሪካ ሀገራት ምንም ቴክኖሎጂ ሳይጠቀሙ ምንም ነገር ሳያደርጉ ያላቸው ኢነርጂ ቢያመነጩ አሁን ካላቸው ኢነርጂ በ2040 ላይ አንድ ሺህ እጥፍ ሊያረጉት ይችላሉ ይላል። ምን ያረጋሉ እሱን ስትለው፣ አባዬ ሌሎች እዛ የሚያመርቱትን ነዳጅ ይብሉት። እንትና የሸምሱ ብጤ እኮ አረቦችና ምዕራባያኑ የአረብ ነዳጅ አለ። ነዳጁም ያወጡት የምዕራባያን ኩባንያዎች ናቸው። አውጥቶ የሚሸጡት ለአንተ ነው። እና ያወጡትን ነዳጅ ይጠጡት፣ እንደ ውስኪ ይጠጡት። አንተ ካልገዛቸው ስለዚህ የሃይድሮኤሌክትሪክ ፓወር አታመነጭም። አጅሬስ ምን አደረገ? ህዳሴን ግድብ አወጣ፣ ጀመረ፣ ጨረሰ። ሌላ ማቀረው ኮይሻ ሁለት ሶስተኛ ኮይሻ በአፍሪካ ሶስተኛ ታውቃላል። አይሻ ደግሞ የሚባል አለ። ሌላ የንፋስ አሰላም አለ አገራችን ታቃለን። በቀደም ስለጃ ይዋሉ ይሄ የንፋስ ሀይል ማመንጫ ማለት ባዩ ባዩ ባዩ አልቅ መቼ እንደተተከሉ ሁሉ አላውቅም። የኃይል ማመንጫው ብዛቱ ማለት ነው፣ በጣም ብዙ ነው የተከለው ኃይል። ኢነርጂ ሶቨሬኒቲ ማለት ነው የራስን ኃይል ማመንጨት። ብቻ ደግሞ አይደለም ያመነጨውን ኃይል ምን ታረጋለ? ከሊቢያ እስከ ታንዛኒያ ድረስ ታሰፋዋል። ኧረ አፍሪካን ነፃ ያወጣል። ሁድ ቅድም አፍሪካን ነፃ የሚያወጣ የአፍሪካ ሀገራትን አራያ የሚሆኑ ብያሏል። ኢነርጂስ የአፍሪካ ሀገራትን ነፃ የሚያወጣ ለአፍሪካ ሀገራት አራያ የሚሆን ከታንዛኒያ ኢቨን ሞዛምቢክ ጀምርና እስከ ሊቢያ የሚዘረጋ ነው ይላል። አደገኛ አካሄዱ፣ አደገኛ አካሄዱ የአፍሪካ ሀገራትን ከኢኮኖሚ ቀኝ አገዛዝ ነፃ የሚያወጣ አካሄዱ። ስለዚህ በጠላትነት ያስፈርጃል ነው በነገር ላይ እዚህ ጋር የወቁ ጋቸና መስሪያ ቤት የሰራውን ስራ የአርቲፊሻል ኢንተሊጀንስ የሰራውን ስራ ከኢንስታግራም ይሰሩ ሁለቱ የሰሩትን ስራ፣ ሶፍትዌሩ ቅድም እንዳልኩ ሎባሉ ማኑፋክቸሪንግ ጉዶዎችን ኤክስፖርት አድርገህ ምን አለ፣ ስንት መርከብ ሙሉ ጨርቃጨርቅና ጫማ ልከህ የምትገዛው ዕቃ ነው። ብዙ ዕቃ በትንሽ ዋጋ ኤክስፖርት አድርጋለ ትንሽ እቃ፣ አንዲት ሶፍትዌር በከፍተኛ ዋጋ ሃይ ቫሉ ትገዛናል። እኛ ደግሞ ጨርቃጨርቁን ኤክስፖርት እናደርጋለን፣ ጫማውንም ኤክስፖርት እናደርጋለን። ሶፍትዌሩን እዚህ ዴቨሎፕ እናደርጋለን። እዚህ ዴቨሎፕ ማድረጋችን ብቻ ሳይሆን የአፍሪካ ሀገራት ከእንግሊዝ እና ከአውሮፓ ይልቅ እኛን ስለሚያምኑ ከእኛ ጋር መጥተው ሶፍትዌሩን ይገዛሉ። ከዛ ሃይ ቫሉ ቴክኖሎጂን ኤክስፖርት ማድረግ ማምረጥ ብቻ አይደለም፣ ዴቨሎፕ ማድረግ ብቻ አይደለም፣ ኤክስፖርት ማድረግ ይሄንን ከድሮንስ ጋር እያያዘው አንድ መርከብ ሁሉ ጨርቃ ጨርቅ ወደ ውጭ፣ አንድ ድሮንስ ስነበር ምገዛው ያቺ ድሮን ስን እስካዩን ያመርትልናል። ራይት። የአፍሪካ ሀገራት የናይጄሪያ መሪዎች በቀደመት የጦር መሪዎች መተው እንሳ ሲጎበኙ ነበር እንሳ ሲጎበኙ ነበሩ? ራይት። ምን ሊገዙ፣ ሶፍትዌሩ ሊገዙ፣ አንድ ሁለተኛ ድሮን ሱ ሊገዙ። ምን አደረግን ማለት ነው? ሎቫሊዎቹ ማምረት ብቻ አይደለም፣ ሃይቫሉ ማምረት በኢነርጂ በኢነርጂ ህዳሴ አንደኛ ነው ከራሱ አልፎ ሌሎች አፍሪካ ሀገራትን ነፃ እያወጣ ነው ያለው ህዳሴ ራሱ ነፃ እያወጣ ነው ያለው እሱ ምን ያሳያል እሱ ምን ያሳያል እሱ ምን ያሳይህ አፍሪካን በመሪነ ነፃ እያወጣ ነው በምን በኢነርጂ ሶቨሪን ኢነርጂ ሶቨሪቲ ማለት ነው ከዲፊሲንት ወደ ሶቨሪቲ ኢነርጂ ዲፊሲንት ነበር አሁን ወደ ሶቨሪቲ ይወጣ ከራሳችን ደሞ አልፈን ለአፍሪካ ነው ሶስተኛውን ተመልከ ኢትዮጵያ ታምርት ሲባል ፖለቲካ ከመሰለ ጅሌ ነው የምትባለው ይኸው እዚህ ጋር ኢትዮጵያ ታምርት ያ እነዚህ ጩጮዎች ይኸው እዛ ጋር ከበስተጀርባ ያሉት ሰው ሀላፊ በጣም ወሳኝ ናቸው በጣም አሪፍ ስራ እየሰሩ ያሉት አሪፍ ብለህ ከምትላቸው ስድስት መቶ አምስት ኢንዱስትሪዎችን ምን አርገውልሀ ስድስት መቶ አምስት ኢንዱስትሪዎችን ሪቫይቭ አርገዋል የተዘጉ ኢንዱስትሪዎች ተመልሰው አገልግሎት እንዲሰጡ ማድረግ ማጣደፍ እ የኢንዱስትሪ ሴክተሩ እንዲህ በሶስት ቢሊዮን ዶላር ምን ፎሬን ኤክስቼንጅ ሴቭ አርጓል። ይሄ ሩሲያዎቹ አንተ ኢትዮጵያኖቹ ሳይገባል ሩሲያዎቹ ገብቷቸው ይዘግቡላል በየቀኑ የምንሰራውን ስራ እያዩ እሱ ወዳጅ ልብ ያተዋል ሬጌ ራጋ ነገሩ ምን ሞቶሯን አምርቶ ሆኖ ገጥሞ ነው እዚጋ የሚያረው ያራዳ ነ አብቼ ገርቦታ ሆነ ምንድነው እሱ ከማኒፋክቸሪንግ ኢንዱስትሪው መቀየር ማለት ነው። ፓን አፍሪካ ካደረግ ነው። ኢኮኖሚ ኦፍ ስኬል ያመርታል ምንድን ነው እሱ፣ ገበያው በሰፋ ቁጥር የምታመርተው ምርት ኮስት ኦፍ ፕሮዳክሽን ዋጋው የማምረቻ ወጪው አነስተኛ ይሆናል። ፕሮዳክቱ ጥራት ይኖረዋል። ማርኬቱም ተወዳዳሪ ትሆናለህ ነው። አብ ለሁሉም የኢትዮጵያ እነዚህ ሶፈሪን ፈንድ የሚባሉ ድርጅቶች ምንድን ነው የሰጣቸው መመሪያ፣ ምን የሚመስል አየር መንገድ አላቸው። አየር መንገድ ታይቷላቸው። አዎ፣ በአፍሪካ አንደኛ ነው። አዎ ኤሮስፔስ ገብቶ የተባለረ ነው። አዎ በሉ እያንዳንዳችሁ አየር መንገድ ካደገ በዛ ልክ ሁላችሁ ማድረግ ትችላላችሁ ማለት ነው። ወላ ቴሌ፣ ኢትዮ ቴሌኮም፣ ፖስታ ቤት ምናምን በሙሉ አየር መንገድን አሪ ያርጋችሁ ሄዱ ተብለዋል። አየር መንገድን አሪ ያርጋችሁ ምንድ ነው የአፍሪካን ኢኮኖሚ ዶሚኔት ማድረግ ነው። ፓን አፍሪካ ማለት ያ ነው። ፖለቲካ ብቻ ሳይሆን ለእኛ ማርኬት ነው፣ ማርኬት ነው። አሁን ይሄን ሁሉ ማወራላችሁ ነው ማለት ኢትዮጵያ ውስጥ እየመጣ ያለው ለብ የኢትዮጵያ ብልጽግና ከማረጋገጥ አልፎ የአፍሪካ ሀገራትን ከኢኮኖሚ ቅኝ አገዛ ስርዓት ነፃ የሚያወጣ ነው። ያ የቅኝ አገዛ ስርዓት ደግሞ ዝም ብሎ በአጋጣሚ ተፈጥረ፣ ሳይሆን እሳቸው እንደነገሩም ባይ ዲዛይን ታቅዶበት ታስቦበት ነው። ለምን ባለፈው ሳምንት የነገርኳቸው ወላ አውሮፓ ነሽ፣ አሜሪካ ወላ ቻይና ብልጽግናቸው ማረጋገጥ ከፈለጉ አፍሪካ ምን መሆን አለባት ለእነሱ ጥሬ እቃ አቅራቢ መሆን አለባት ኤነርጂ ጥገኛ በኤነርጂ ረገድ ጥገኛ መሆን አለባት በማኑፋክቸሪንግ ረገድ ሎቫሉ ምርት እየላከች ሀይቫሉ ምርት እየተቀበለች መኖር አለባት ያለዛ እንዴት ብለው ሊኖሩ ነው ያ ማለት ኢትዮጵያ ከነዚህ ከምዕራባያኖችም ከምስራቆችም ከአሜሪካውም ከቻይናውም ጋራ